እኔ የፍቅር አይነቶችን ሀሳብ መጀመሪያ ያሰብኩት የነበረው ለወንድሜ ቴክስት ስላለ ከአንድ ጓደኛ የታይኛለች እና መጨረሻ ላይ አፈቅርሃለሁ ሺ ብዬ እልክለታለሁ። እና ሺ ዋዝ ሾክድ፣ በጣም በቃ ደነገጠች፣ ምናምን እንዴት እንደዚህ ይባላል እንዴ ምናምን በሚለው ነው ከዛ ስለ ፍቅር አይነቶች አወራሁላት። ያው ሰምሀውን ማቃቸውን እንደዚህ እኮ ነው እንደዚህ ነው በዚህ መልኩ መግለጹ እንደዚህ ነው የሚሆነው ምናምን የሚለውን ነገር ስላስረዳዋት፣ ያው ሌላ ኢንቲሜሲዎቹ በምን ደረጃና ከማንጋ ነው የሚለውን ነገር ለይተ ስታስበው ነው ያን ነገር አንደርስታንድ ልታደረገው የሚገባውና፣ ይሄ ወድሃለውን ስለለመድ ነው አፈቅርሃለሁ ይሄ የፍቅር ሪሌሽንሽፕ ላለን ሰው ብቻ ነው የሚመስለን፣ ብዙ ጊዜ ማለት ነው። ና በዛ የተነሳ ነበር ስለ ፍቅር አይነቶች እንደውም፣ ቆይ በትንሹም ቢሆን ለምን አላዘጋጅበትም ብዬ መጣሁ። አንድ ሶሻል ሚዲያ ላይ ብዙ ጊዜ የሚዘዋወር ቪዲዮ ነበረ። ጤነኛ ሰው በጣም ወዳለሁ በጣም አፈቅራለሁ የሚል ሰው ነበር። ማንኛውንም ሰው ነው ሰው እወዳለሁ፣ አፈቅራለሁ እና እዚህ የተለመደ እንትናችን ማለት ነው። አንዴ ውስጣችን እንትን ያለው ነገር ስላለ ከዛ መውጣት ስላልቻልን ይመስለኛል። እሱም ይመስለኛል ለውና አይ፣ ብዙ የፍቅር አይነቶች የተገለጹት በአንሸንት ጊዜ ነው። ወደ ስምንት አይነት ነው የተቀመጠው ከዛ ውስጥ ሞደርን ተብለውም ራሱ የመጡት ከዛው ከስምንቱ ውስጥ የወጡ ናቸው። ግን ተመሳሳይ ነው። ሰው ስለ ስምንቱ ካወራን እነዚኞቹን ማገኘ ናቸው ማለት ነው። አሁን ሞደርን የተባለውም ራሱ ተመሳሳይ ነው። ምንድን ነው ልዩነቱ? በግልጽ እያንዳንዷን እዚህ ላይ በአንድ ቃል ውስጥ የዘረዘራቸውን ብዙ ማንነቶች ወደ አንዳንድ ማምጣቱ ነው ልዩነቱ። የመጀመሪያው ኢሮስ ይባላል። የአፍሮዳይት ልጅ ስም ነው ኢሮስ ማለት የፍቅር አምላክ ተብሎ የሚታሰብ ነው። ይህ ስለ ጥልቅ ስሜት የሴክሽዋል ፍቅር ያለበት ይሄ የአካላዊ አትራክሽን ያለበት ፍቅርን ኢሮስ ፍቅር ተብሎ ይታሰባል። እንደዚህ አይነት ፍቅር ውስጥ ያሉ ሰዎች መሳሳብ ይሄ ወደ ሌላኛው ደረጃ የሚያስኬዱ አካላዊ ደረጃ ላይ የሚያደርስ የፍቅር አይነት ነው። ፊላ የሚባል ደግሞ አለ። ሁለተኛው ሁለተኛው የጓደኝነት ፍቅር ይሄ በታማኝነት በመግባባትህ ልክ የምታመጣው የስራ ጓደኛህን በሆኑ ነገሮች ላይ ብቻ በሆኑ ማንነቶች ላይ በሆኑ ነገር በቃ እነሱ እነሱ ነገሮች ላይ ያለ የፍቅር አይነት ነው። ፊላ ማለት ሌላ፣ ስቶርጅ ይባላል። ስቶርጅ የሚለው በቤተሰብ መካከል ልክ እኔ አሁን እንዳልኩ በቤተሰብ መካከል የሚፈጠር ፍቅር ነው። ከእህት ጋር ከወንድምህ ጋር ከእናት ከአባትህ ከልጅ ጋር የምትፈጥረው ፍቅር ስቶርጅ ይባላል። የፍቅር አይነት የራሱ አንድ አይነት ፍቅር ነው። እስናት ላይክ አሁን ብዙ ጊዜ ሰዎች ገና ስለ ፍቅር ፍቅር ይዞኛል ስትል ፍቅር አለ ውስጤ ምና ምን ካል ከሆነ ሰው ጋር አንድ አይነት ሪሌሽንሽፕ ብቻ ነው የሚታሰበው ነገር ግን ፍቅር ከብዙዎች ጋር ከማንነት ጋር ኢቭን ከተፈጥሮ ጋር የሚኖር ፍቅር ሊኖር ይችላል። አጋፔ የምንለው አለ ደግሞ አራተኛው አጋፔ ምላሽ የማይፈልግ ፍቅር ነው። መስጠት መስጠት መስጠት። ሞስትሊ አጋፔን ከምን ጋር ከፈጣሪ ጋር ነው የሚያያዘው። ሁላችንም በየእምነታችን አምላካችንን ይሄ ያለ ምላሽ ያፈቅረናል ብለን ስለምናስብ ያለ ተቀባይነት ነው የሚያፈቅረን ብለን ስለምናስብ እሱን ነው የምናስቀምጠው። ምክንያቱም ሰው በትንሹም ቢሆን መታየት ይፈልጋል። በአየህ ልክ ሙሉ ለሙሉ ባይሆን እንኳን ትንሽ እይታ፣ የግላንስ አይነት እንኳን መታየት ይፈልጋል። ስለዚህ አጋፔን የምናገኘው ከፈጣሪያችን ነው ብለን እናስባለን። ሌላው ፕራግማ ነው። ይሄ በጊዜ ሂደት አብሮ በመቆየት የሚያድግ ፍቅር ነው። አንዳንድ ጊዜ ቤስት ፍሬንዶች እንትን መሆን አይችሉም የሚባለው ነገር ትዚ ወንድና ሴት ቤስት ፍሬንድ ሲሆኑ ቤስት ፍሬንድ ሆነው አይቀጥሉም ብለው የሚያወሩበት ጊዜ አለ አይደለ? ልክ እንደዛ ነው የሆነው አሁን እነዚህም ከጊዜ ጋር አብረህ ሆነ ስታድግ ስትኖር፣ ላይፍ ኤክስፒሪንስ፣ ላይፍ ሂደት፣ የህይወት ምርጫ፣ የምትሰራው ስራ፣ ሆቢክ፣ እነዛ ነገሮች አንድ ላይ ተደማምረው የእሳቤ ልክህ፣ የምታነባቸው መጽሐፎች ያነበብካቸው መጽሐፎች፣ የምታያቸው ፊልሞች፣ ብቻ ከኑሮ ሂደት ጋር ተጣምረው ስትሄድ የምታመጣው ፍቅር አለ። ያ ፍቅር ምን ይባላል? ፕራግማ ይባላል። ግን ቅድም ስትይ የልጅነት ወዳጅ የልጅነት አብሮ አደግ ነው ባል አይሆንም ማለት ፍቅረኛ አይሆንም የሚባል እንደ ወንድም ማለት፣ አብሮ አደግ ጎረቤት የሆነ ሰው እንደ ወንድም በቃ ፋሚሊ እንጂ ለምሳሌ ምንም ዝምድና የሌለው ሰው ሊሆን ይችላል። እኛ ቤት ካደገ የወንድም ያህል እንጂ ወደ ፍቅረኝነት ወደ እንትን ሄድ የሚባል ነገር አለ አንዳንድ ጊዜ እንደውም ኃይለኛ ፍቅር የፍቅር ታሪክ የሚገጥመው እንደዚህ አይነት ሰዎች ላይ አይተ አታውቅም? ቤት ውስጥ አብሮ አለ አይደል እንኳን አይደለም አንዳንድ ጊዜ እኮ እንደ ህመምም ራሱ የሚሆንበት አለ። አሁን ፍቅር በቤተሰብ ራሱ እስከ ሰባተኛ ምናምን ድረስ እንደዚህ አይነት ግንኙነት ውስጥ መግባት የለብህ ምናምን ይባላል በዘመድ ምናምን ግን አብሮ መኖር የሚያመጣው አትራክሽናል መሆን የለበትም። ብዙ ሰንዶም እኮ ማርቲ የመጀመሪያ የፍቅር እንትኑ ሲጀምር አካባቢ ላይ ካለ እውነት ነው ወይ ቤት ውስጥ ወይ ከቤት ውስጥ እራሱ ብዙ ሳይርቅ ልክ ነው። ኢቨን ብዙ ጊዜ ከአብሮ አደግ ጋር ትሰደድ የሚባለው ታሪክ ራሱ ስለሚጎዳህ በኋላ ላይ ማለት ማንነትን ከማወቅ አንቺ እንደዚ አልነበረሽ አንተ እንደዚህ አልነበር ምናምን ከሚለው ፍራቻ ምናምን የሆነ ያህል ጊዜ እየተራራቀን እንሄዳለን እንጂ ሰማው ኢስ አክሰፕታብል ማለት አብረህ ለመሆን የምትችለው ሰው ነው ያ ሰው ምክንያቱም የመታወቅ አንድነት የመሆን ሞልድ የመደራረ የመተዋወቅ እኔ የመጀመሪያ ስለ ፍቅር ካነሳን በጣም አንዲት ጎረቤታችን ልጅ ነበረች መጀመሪያ ላይ ምንድን ነው መሰለሽ ላይፋችን የነበረው እንጀራ እንዋዋሳለን ቡና መቁያ እንዋዋሳለን እዚህ ድረስ ነው የምንታወቁ ማለት ይሄ ውስጥ ድረስ ስለምንታወቅ ያም ያምንትን ነው ማለት የሰው ልጅ ለመዋደድ ለምንም ነገር የመጀመሪያው ደረጃ ራሱ ውስጡን ሲተዋወቅ ሁለት ነገር ነው የሚፈጥረው። ታውቃለህ መተዋወቅ መተዋወቅ በጣም ያፋቅርሃል ያዋድድሃል። መተዋወቅ አንዳንዴ ደግሞ ያጠላልሃል። እንትኑ እንደዚህ፣ ልክ አሁን ልክ አባትየው ሰካራም ሆኖ አንዱ ልጅ መጠጥን እየወደደ የሚሄድ አንዱ ልጅ ደግሞ መጠጥን እየጠላ እንደሚሄደው አይነት ነው። እንደ ሳቢያችን እንደ ቆምንበት ሁኔታ ነው ያ ነገር የሚፈጠረው። ገባ አይደል? አሁን ይሄን መሰልሽ እኛ በችግሮቻችን ውስጥ አንዳንድ ሰው ሊንቅሽ ይችላል። አይ ነው ምን ከኛ ቤት እንጀራ ተወሱ አይደል? ማንደጃ ራሱ እየተዋወስን የምንት ማለት አብዛኛው ኢትዮጵያ ሕይወት ኑሮ እና እንደዛ ስለሆነ ከነድህን ከነማጣታችንም ከነንትናችንም እንተዋውቃለን። ያ ደግሞ አንዳንዴ በኢኮኖሚ በኢኮኖሚም በምንም አንዳንድ ሰው ብትዋደጅ እንኳን ኢኮኖሚ ብዙ ነገር ያጣላል። ይሄ ግን ስናገኝም ስናጣም ስለምንተዋውቅ የበለጠ ለዛ መቀራረብ እንትልናል። እንዳልሽው ደግሞ በተቃራኒው አንዳንድ የኢኮኖሚ መበላለጥ ካለ ምንትልል ይችላል፣ ወይ ደሞ ከዚህ በኋላ እኔ ማሳየው ባህሪ አላቆም እንዴት ትላንትና ሽሮሮበት ብሎ የነበረ ነው ቢል ይመጣል። እርግጥና ግን ሞር እንደው የበለጠ መቀራረቡ በበጎ ጎኑ ካል እንዳልሱ በአሉታዊ መልኩ ሳይሆን በአወንታዊ መልኩ ከተግባባን ጥሩ ፍቅር፣ ጥሩ ቤተሰብ ማለት የረጅም ጊዜ የሚዘልቀን እንትን ይኖረዋል ብያስባል። እውነት ነው። በነገር ላይ ሰማህ፣ አብሮ የምትነሳው ነገር አብረህ ማንነት የሚያያዘው ነገር ያሳድገዋል እኮ። የተሻለም የመተዋወቅ የተሻለ ሳት ደክም አንተን እንዲያውቅ ያደርጋል፣ እንዲረዳህ ያደረገዋል። ና አሪፍ ነው። ያው በሆነ ደረጃ አልኩ ሁሉ ነገር በእርግጥ ጥሩ መጥፎም አለው። የሰውንትን ነው ማለት የተናበብሽበት ስሜት ነው። ምናልባት የበለጠ የሚያቀራረብ ያ ጥሩ መግባባቱ ጥሩ መዋደዱ ነው። ያ ደግሞ የበለጠ ያራርቃል። እውነት ነው። እንደ ሁኔታውንና እንደሚመጣውበት መንገድ ነው የሚወስነውና የአስተሳሰብ ልካችን ስምን ላይ ደርሷል ነው። አንዳንድ ጊዜ እያደግ አንተ ወደ ሌላ አይነት እድገት ታድጋለህ። አንዱ ወደ ሌላ በኩል ያድጋል። እድገትህ ያኔ የተነሳህበት ነገር ትረሳዋለህ። የአብርህ የነበርከውን ጊዜ አብሮ ላያስቀጥልህ ይችላል። ሁለታችሁም ኢቨን መናናቁ ብቻ አይደለም፣ እያደግክ በሄድክ ቁጥር ኢቨን ራስህን የምትማራቸው ነገሮች አሉ አደለ? ራሳችን እያወቅናቸው እኔ እንደዚህ ነኝ እንዴ እኔ እንደዚህ ችል ነበር እንዴ ምናምን እያልክ የምትሄዳቸው የምትማራቸው ማንነቶች አሉ አደለ? እነሱ ከላይፍ ኤክስፒሪንስ ጋር ተደማምረው ሌላ ምርጫ፣ ሌላ እይታን፣ ሌላ ዳይሜንሽንን ሊያመጣልህ ይችላል ሶ ያም ሰው ደግሞ እንደዛ ሊሆን ይችላልና አንተና እሱ በሆነ መንገድ ላይ ልትጠጣጡ ትችላላችሁ። አንተና እሱ የሆነ መንገድ ላይ ልትጠጣጡ ትችላላችሁ። አዎ፣ ግን ያ መተጣጣችን ምንድን ነው? ለምሳሌ ድሮ እግረኛ እያለ ሰው ሰላም ይል ነበር። አሁን መኪና ሲገዛ በቃ አፈራኝ ከኛ ለሚባል ሰው አለ። እንደዛም አለ ማለት ከን ማግኘቱ ራስንም አውቆ ትላንት ማነትን ለምሳሌ ብዙ ሰዎች አሉ ቢሊዮን ሆኖ ነው ከትላንትና ጓደኞቻቸው ጋር የሚያሳልፉ በእርግጥ አንዳንዶች እሱ ማለበኋላ የሚመለሱ አሁን ካለሽበት ትን ያው ከንትኑ ከቢዝነሱ ምናምን አንጻር ብቻ ሳይሆን ያው ልክ አንድ ሰው ትናንት የነበርኩበት ነገርን አልፈልግም ብሎ መሰረዝ መብቱ ነው። ያን ነገር አክሰፕት ልታደርገው ይገባል። መጥፎ ነገር የሚሆነው ያንን ነገር አንተን እዛ ጋር ባለህበት ቦታ ላይ ናግ ማረግ ከጀመረ ብቻ ነው። አንተን ወደ ታች ለማየት ከሞከረ ብቻ ነው ሊመታ ከፈለገ ብቻ ነው ልክ የማይሆነው፣ እንጂ የእሱ ፍላጎት ትናንት ወድቄበት የነበረው ቦታ ላይ ደግሜ ወደዛ አካባቢ አላይም ቢል የእሱ የግለሰቡ ምርጫ ነው። እዛም ጋር ያለው ሰው ደግሞ ይሄኛው ልጅ እንደዚህ ሆኗል ና እኔን ይመልከተኝ እኔን ያዘኝ ማለት ግዴታ አይደለም፣ መሆንም የለበትም። እሱም የራሱን ኑሮ መኖር ይችላል። ማስተካከል ባለበት መልኩ ማስተካከል ይችላል። ሞስትሊ እንደውም አሁን አሁን እኮ የምንጠላለፈው እኮ ለዚህ እኮ ነው የአንድ ሰውን የግለሰብን መብትና ግዴታ አናስበውም። እንደምናድግበትና እንደምን ይሄ ሙሉ ለሙሉ የማታውቀው ህይወት አለ ከሰዎች ላይ። ኢቭን አንድ ቤት አድገህ ወንድምህ የሆነ ጊዜ ላይ ተጎድቶ እንደነበር የማታውቅበት ጊዜ አለ። ከሆነ ጊዜ በኋላ ስታወራ እኔ እኮ እንደዚህ ሆኜ ነበር እኮ እንደዚህ ሆኜ ነበር ሲል አዲስ የሚሆንበት ሰው አለ።